ቴሌግራም መግባት ቴሌግራም ስገባ አገኘኋት ማለት ነው። ብድግ አድርጌ መደወል ቴሌግራም ላይ ስደውል ታነሳለች። ከዛ ሀዋ ጀሚላ ነው ስሟ። አላህ ላይ ጀምል ሀያቲክ እንሻአላ ኢንሻአላ፣ በረመዳኑ ቀን እንደለከፍሽ ከዛ ጀሚላ ምን ሆነች? ነው ስልክም ማታነሽው? እቃው እኮ መዲና መጥቷልና እና እቃሽን ውሰጂ እ መጣ እንዳለችኝ አዎ መጥቷል። በዋትሳፕም ነግረሽ አላየሽውም? ስልክሽ አይሰራም፣ አንሰር ማሽን ይላል። ስልክሽን አስተካክሉ። በስተት እንደሆነ ስፔሲፊካሊ ከመጣህና ካወራኝ፣ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማወራው ሴቶቹ ፋይናንሻሊ ኢምፓወርድ መሆን አለባቸው፣ ካፓሲቲቴድ መሆን አለባቸው እያምናለሁ። አቅም ይኑራቸው። ሰላም አሌይኩም ረህመቱላ ወበረካቱ። በቲክቶክም የምታዩኝ፣ በዩቱብም የምትከታተሉኝ፣ በተለያየ ስራ የምታቁኝ እህቶቼ አኑ እህት መሆን የማትችሉ ብዙ ሴቶች አላችሁ፣ ከሴትነትም የወረዳችሁ አላችሁ ማለት ነው። ለእናንተ ነው ይህንን ቪዲዮ ምሰራላችሁ። ለምን እናንተ ሴቶቹ ናችሁ፣ በሴትነታችሁ የማትተማመኑ አላህን የማትፈሩ አንድን ሰው ሰርቶ ማገኘት ሲፈልግ ማክሰር የምትፈልጉ የሆነች ትንሽ ደካማ ጎን ስታገኙ ያንን ሰው ማሳቀቅ ለምትፈልጉ ቅሌታሞች ሴቶች ነው የምናገረው። ቅሌታሞች ሴቶች፣ የእናትን ልክ ማታቁ፣ የልጅ ልክ ማታቁ፣ የቤተሰብ ልክ ለማታቁ እናቶች በደንብ አድርጌ አስረድቼ ልንገራችሁ። እቺ የምትተዋት ልጅ እቺ የምትተዋት ልጅ ለእኔ ከ120 ሚሊዮን ኢትዮጵያዊ ትበልጥብኛለች ወደዳችሁም ጠላችሁም እየመረራችሁ ትውጣታ ትውጣታላችሁ፣ እንጂ ዶክተር ቢመጣ ፕሮፌሰር ቢመጣ የመጣው ቢመጣ ለኔ እቺ ቃሊ ነች፣ ውድ ነች፣ ክብር ነች። እቺ የኔ ሰው የሰጠኝ ሳይሆን አላህ ስብሐነሁ ወተዓላ መርጦ ላዚዛሊት ትገባለች ብላ የተሰጠች ልጅ ስለሆነች እናንተ ለዚች ለልጅ አትመጥኗትም አትመጥኗትም። ሴትም አይደላችሁም እናትም መሆንም አትችሉም። የሰው ህሊናና አንደበት የላችሁም። ስለዚህ እኔ እቼ ልጄ የምታሳቅቀኝ መስሏችሁ ከሆነ እቺ ልጅ እኔ አታሳቅቀኝም። በጣም ደስተኛ ነኝ። አይገባችሁም አማርኛ አይገባችሁም። ሆን እኔ እችን ልጄን እወዳታለሁ አላህ ይጠብቅልኝ። ትበልጣችኋለች፣ እየመረረሽ ትውጫታለሽ። ማን እንዲሆንሽ ራስሽን ሽራስሽን በፌስቡክም ታውቂያለሽ። በዋትሳፕ በቲክቶክም በዩቱብም እለቀዋለሁ፣ አስቤበት የምሰራው ቪዲዮ ነው። እቺ አህላም በጣም ትበልጣችኋለች። እናንተ የረከሳችሁና የወረዳችሁ ሴቶች ናችሁ። እናንተ አረብ ቤት አፈር ድሜ በልታችሁ ለስሜታችሁ ስትሉ ወንዶችን የምትቀልቡ ሴቶች ናችሁ። እናት እንኳን ሊያደርጓችሁ አልቻሉም እነዛ ወንዶች። ስለዚህ እች ልጅ የትም ቦታ ሂዳ አትሰርቅም። የረከሳችሁ መሆናችሁን የምታውቁት እኔን ሌባ ብትሉ ሊያምር ይችላል። እች ልጅ ግን ሌባ ተብላ የምትባል ልጅ ፎቶዋ የምትፖሰት አይደለችም። እቺ ሌባ ተብላ የድድብና መጨረሻችሁ፣ የድድብና መጨረሻችሁ። እኔም ባለፈው ተናግሬያለሁ ካበሻ ጋር አልኖርም። የማልኖርበት ምክንያት ከኔ ጋር ቢጣላ ልጄን ይጎዳታል፣ ቂመኛ ነው፣ ይበቀላል። ስለዚህ ካበሻ ጋር አልኖርም ብዬ ያልኩት ሀቅ ነው፣ ሀቅ ነው፣ ትክክል ነው። ለዝን ነው እኛ ኢትዮጵያዊኖች በተለይኛ ሴቶች ችግር አለብን። ሰው ሲበልቃችሁም አትወዱም፣ ሰው ሲሰራም አትወዱም፣ ሰውም እንዲያድግ አትወዱም። ስለዚህ እድሜ ልካችሁን እንድትጠመሰመሳችሁ ትኖራላችሁ። ህይወትን እኮ በመከራ ራሱ ማሳለፍ ሙከራ ነው። በመከራ ራሱ ማሳለፍ ትምህርት ነው፣ ያስተምራል። ገብቷችኋል። አትዛምን ምንሽ ነው እንደዚህ የምትናገሪው ልትሉ ትችላላችሁ ጨዋ እህቶችን ልንገራችሁ። የሆነች አንዲት ባለጌ ከ15 ቀን በፊት ልብስ ትጠልበኛለች፣ ወደ አራት መቶ ሪያል መዲና ነኝ ብላ ጠለበች ማለት ነው። እኔ ደግሞ እሽ ብዬ ቁጥር ተቀብዬ አስመርጫት መርጣ ሁሉን ነገር ጨርሳ የሆነች አንዲት ከይረኛ ህቴ አዚዛ፣ መዲና እቃ ሲኖርሽ የፖስታ አትክፈይ እኔ ስለምሄድ እኔ እወስድልካለሁ ትለኛለች ማለት ነው። እኔ ደግሞ እሺ ብዬ ከኔ ቤት ወደ ልጅቱ ቤት በታክሲ መላክ፣ ልጅቱ ይዛ መዲና መሄድ፣ መዲና ሄዳ ልጅቱ ጋር መደወል፣ ስትደውል ስልክ አታነሳም። አዚዛ ልጅቱ ስልክ አታነሳም ስትለኝ፣ እኔም አንስቼ መደወል ስደውል፣ ልጅቱ ስልኳ ምን ይላል? መልእክት አስቀምጡ ይላል፣ አንሰር ማሽን መቼም እኛ ራሳችንን እናውቀዋለን። እኛ ኢትዮጵያውያኖች እነማን ናቸው አንሰር ማሽን የሚጠቀሙት መልእክት አስቀምጡ? እነማን ናቸው በጣም ጊዜ የሆኑ ሰዎች፣ እኛ የመዳም ቀመሞች ሳንሆን። ይሄ ስልክ አልሰራ ሲለኝ ቴሌግራም፣ ዋትሳፕ ላይ ዋትሳፕ ላይ ስልክ አታዩ ራይትም አያሳይም ማለት ነው ከዛ ብድጋርጌ አማራጭ መፈለግ አለብኝ። እቃ ልክ ያለው ነጋዴ ነኝ። ጠልባይ ነው ያመጣሁት ቴሌግራም መግባት። ቴሌግራም ስገባ አገኘኋት ማለት ነው። ብድጋርጌ መደወል፣ ቴሌግራም ላይ ስደውል ታነሳለች። ከዛ ሀዋ ጀሚላ ነው ስሟ። አላህ ላይ ጀምል ሀያቴክ እንሻአላ አላ በሮ መዳኑ ቀን እንደለከፍሽ ከዛ ጀሚላ፣ ምን ነው ስልክ የማታነሽው? እቃው እኮ መዲና መቷል እና እቃሽን ውሰጂ መጣ እንዳለችኝ። አዎ መጥቷል። በዋትሳፕም ነግርሽ አላየሽውም። ስልክሽ አይሰራም፣ አንሰር ማሽን ይላል። ስልክሽን አስተካክሉ። በስህተት እንደሆነ እቃሽ መጥቷል። ይኸውልሽ የልጅቱ ቁጥር ይሄ ነው፣ አናግሪያት። ሎኬሽን ላኪላትና ወይ ታምጣልሽ፣ ወይም ደግሞ ሂደሽ ውሰጂ። አይ ችግር የለም፣ ሂጄ እወስደዋለሁ ብላይ ዘጋችሁ ወላሂ ወላሂ፣ አልጨምርም አልቀንስም፣ እምላችሁ ስልኩን ዘጋች። ማፊ አምስት ደቂቃ የስድብን አላ። ለልጅቱን ቁጥር ሰጥቻታለሁ እንድትቀበላት የስድብ አላ፣ ጀማ የስድብን አላ። እን ይቺ ልጅ፣ እኔ እኮ ብያለሁ ስልኳ ተጠልፎባታል ብያለሁ ብዬ መስጊድ ነበርኩኝ መጣሁኝ እና ቤት አረ አንቺ ሪ ስልክሽ ተጠልፏል ምንድን ነው የምትጻፈው ለምን ወንድ የሚጽፈውና ሴት የሚጽፈው ነገር ያስታውቃል አትመልስም ከዛ በቴሌግራም ደግሜ መደወል? አንቺ ጀሚላ ስልክሽ ከማን ጋር ነው ያለው እላታለሁ እኔና ባሌንን የምንጠቀምበት አለችኝ እንዴ ታዲያ ባልሽ ነው የሚጽፈው ስላት ምን ጻፈልሽ አረ ስድብ እየጻፈ ነው የኔ ባል አይሳደብም አለችኝ እንደው እኔ እኔ ለኔ ለኔ ለመጀመሪያ ጊዜ እንደዚህ አይነት ስድብ ስትሰደብ ማለት ነው። አራንቺ ልጅ የሚሳደብ ሰው አለ ቃው አሁን ትፈልጊዋለሽ ወይስ አትፈልጊውም ስላት፣ እንደ እፈልገዋለሁኝ ምሽዋር ልክ ያለሁኝ ሄዶ ሊያመጣው ነው ትለኛለች ማለት ነው። እሺ እናገባኝ ቀይን ትውሰድ አላቃት። አታውቅኝ ግን ይሄ ስንኳ ተጠልፎባት ነው ወይም ባሏ ነው ለክፋቱ ነው እቃ መግዛቷን ስላወቀ ብዬ መቼም ውዙር መስጠት ቀጠለ የስድብን አላ ቀጠለ ለስ የስድብን አላ። ከዛ ብድግ አድርጌ ስም አልኩት፣ አሁን ቴሌግራም ላይ ባሌ የሚል አይቻለሁ፣ የኔ ውድ ባል የሚል አይቻለሁ። ስክሪንሹት አደረግኩኝና ስም አልኩት አንተ ነህ አይደለ ባሏ አው፣ አንተ ነህ አይደለ የምትሳደበው እኔ። ኤው ሁለተኛ እንደዚህ ብለብ ሰርበኝ እኔ ይሄን ፎቶውን ለጥፌ አዋርደሃለሁ። አንተ እህት የለህም እናት የለህም እንዴት አይነት እንደዛ አይነት ስድብ ትሳድባለህ? ባለ ትዳር ነህ ብዬ ማለት ይሄ ድምጹ ሲሄድ ይሄ ድምጽ ሲሄድ እሱ የሚሰማዋል እሷም ትሰማዋለች ማለት ነው። ከዛ ግብት ተናግሯትም ሊሆን ይችላል። አላህ ነው የሚያውቀው። ግብት ትትልና ፎቶውን ታነሳለች። ኦሬዲ ስክሪንሹት አድርጌ ልኬያለሁ እንዲያው ግብት ግብት ትልና እንትኗን ፕሮፋይሏን ቀይር ታረግና አንቺ ትለኝልሻለች። ላ ስድቡን ላኩላት፣ የሰደበኝ ላኩላት። እንደ ኧረ ምን ጉድ ነው? ምን አይነት ፍጥረት ነው? አንቺ ምን ሆነሽ ነው? በቃ እቃውን ካልፈለግሽው አልፈለግሽውም። ምን ምን ስድብ አደረገ። ስልኬውን መዝግበሽ አይተሽኝ አምነሽ የመረጥሽው ነው። እቃውን አይተሽው መጥፎ ቢሆን እቃው የተበላሸ ቢሆን እቃው ብሰርብኝ እንኳን አንቺ አንቺ ብሰርብኝ ይሄ ግን ሰውዬ ምንድነው? እንደዚህ የሚሳደበው እላታለሁ። እንዴት ፎቶውን ለጥፌ አዋርደሃለሁ ብለሽ ትይዋለሽ። አንቺ ግን አትለኝም። ላይላሃ ኢንላላ የባሳላ ገርህን አትልቀቅ። ደም አንችን ብሎ በሽተኛ ልጅ ይዘሽ አረገኝ እንዴ! አንቺ መልክትን ምንድነው? አንቺ ጀሚላንሽ ምንድነው ነገሩ? እቃሽ ከጅሽ ላይ ነው ያለው። ብሬ ከጅ ላይ ነው ሰደበይ ብለሽ እንዴት እንደዚህ ታያለሽ? ስድብ ለአንቺ ቀላል ነው፣ አንድ ነው፣ ምንም ችግር የለውም። እና ለምንድ ለምንድን ነው እኮ ብለሽ የምትዩ ብለሽ የምትዩ ሌሽ ተሀድድ ይጀውዚ ወላሂ ያጀማ አላ ነች። ጤና የላትም እንዴ አንቺ፣ በጤናሽ ነው? ምን ሆነሽ ነው እንደዚህ የምትሆኙ? ባልሽ እንደዚህ ሲሰድብ አይሰቀጥጥሽም? እንደገና ደግሞ እንደገና ደግሞ እኔ አንቺ መተሽ ዕቃ ልግዛሽኝ እንጂ እሺ፣ እትኔ ሰውትኔ ይሄ ማማ በጣም ቆታለና ከዚህ ጋር ከዚህ ጋር እንደዚህ ካለሽት ያህሉ ይዳ ከዛ፣ አንቺ ልጅ ቁጥር መዝግበሽ የመጣሹ እኔ አልመጣሁብሽም። እንደዛ አይነት ስድብኝ አላስተናግድም። ብር የለኝም፣ አልገዛም ብለሽ ብትይ መብትሽ ነው። ባልሽም ካከለከለሽ መብትሽ ነው። ኪሳራዬን እቀበላለሁ፣ ግን ለምን ትሰድብኛለሽ እላታለሁ። እድሜ እስከ ዘር ማንዘሬ እስከ ልጄ ወላሂ ደሞ አንቺ ብሎ በሽተኛ ልጅ ይዞ፣ እኔ እምላችሁ ለሴቶች ነው። እናንተ አትታመሙም። እኔ ልጄ በሽተኛ አይደለችም። በሽተኛ ህዝብ ህዝቢያ ነው አለበታለን። እኔ ልጄ በሽተኛ አይደለችም። ይ ግን እናንተ ሴቶች፣ እንደዚህ አይነት ሴቶች ይቅርታ አድርጉልኝ። እንደው ልውረድ፣ ዛሬ ልውረድ። ሴቶች ናችሁ፣ ፔረድ ታያላችሁ፣ የሴት ሆርሞን ነው ያላችሁ። ጤነኛ ናችሁ እናንተ። አታድጉም፣ እድሜያችሁ አይገፋም። እናት እናትሽን እድሜዋን ትጅና እስትያት የሰውን ተፈጥሮ ተፈጥሮአዊነት ልክ መልኩን አታቁም። ገድ ኪዳነው ደደብነታችሁ፣ እድሜያችሁን ትረሱታላችሁ። እስኪ ንገሩ እኔ ድሜን አረሰው እኔ እዛ ሀገር ከመጣው 30 አመቴ፣ ጠይም እኔ እዛ ሀገር ከመጣው 30 አመት የ16 አመት ልጅ እኛ ነው የመጣሁት። አዳሜ እድሜሽ ረስተሽዋል። ሰላም የላችሁም። ማንም ልታሳቅቁ ነው ማንም ልታሳቅቂ መስሎሽ ነው። ደሞች በሽተኛ ልጅሽ እች ሌባ ልጅሽ። ቢላሂ አለይኩም፣ ቢላሂ አለይኩም። እንግዲህ እናንተ ፍረዱ። መቼም ብዙ ሰው እንዳላቃለሁ፣ ሀቅን የማይፈርድ ግን ሀቅ ፈራጁ አላህ ሱብሃን ወተአላ ነው። ገብቷችኋል። ግን አንድና አንድ ልንገራችሁ፣ አንድና አንድ የምነግራችሁ ወላሂ ሱመ ወላሂ አንድ ነገር ልንገራችሁ። በፍጹም እኔ በልጄ ተሳቅቅ ያላቅ ሂና ከማን ማማ ዋህድ ሂዳ። በልጄ አፍሬ ያላቅ። ሰርግ ስሄድ አብሬያት፣ ሞል ስሄድ አብሬያት እሞዶ ቦታ ላይ ሲሄድ አብረ ለብሶ ቤት አልሄድም። ልጅ ልጅ ስለማልሄድ ስራ ቦታ እዣት አልሄድም። ለምን ለስራ ስለሆነ ምን፣ የትም ቦታ ሲሄድ ግን ልጅ ልጅ ነው። ምን ገብቷችኋል? በልጅ እማፍርና እምሳቀቅ የሚመስላችሁ ደንቆራ አስተሳሰብ ያላችሁ ሴቶች ካላችሁ ደንቁራችሁ ትቀራላችሁ። ወልዳችሁ ሐሳሙ ወልዳችሁ ሀሳሙ እስካልደረሳችሁ ቢ ድረስ እኔ አልደርስባችሁም ስልኬን መዝግባችሁ የምትመጡት እናንተ ናችሁ እንጂ እኔ እማንም ቤት አልሄድም እማንም ጋር አልደውልም የሚገርማችሁ ነገር ቲክቶክ እንኳ ራሱ እተወሰኑ ሰዎች ቤት ነው እንጂ እምገባው እሰው ቤት አልገባም አልገባም ጡሊ ሴት አይደለሁም እኔ አልገባም መግባት ካለብኝ ቦታ መማር ካለብኝ ቦታ ነው እንጂ ምሄደው ለወሬ ብዬ እንኳ ሴቶች የሚያዘበዝቡበት ቦታ አልገኝም እናንተ መታችሁ ነው የምትነካኩኝ። ከነካካችሁ ደግሞ አለቃችሁ፣ ልጄን አራት ቪዲዮ ከቲክቶክ ላይ አንስታ እቺ ሌባ ብላ እኔንም እሷንም ለጥፋለች። እኔ በበኩሌ ሚሊዮን ጊዜ ለጥፊው። ለምን ምንነቴ ማንነቴ ስለኔ ስለሚናገር ማለት ነው ስለኔ ማንነት። ማን እኔ ይሄ አዚዛን የሚያውቅ ይናገራል። ልጄን ሌባ ብለሽ ላልሽው ግን አንቺ ስለሌባ ነሽ ሌባ ያሳደገሽ እኔ እነግርሻለሁ። ጫዋላ ሳደገሽ ጨዋ ጫዋብ ያሳድግሽ እንደሃቶኝም ነበር የአስተዳደግ ችግር ስላለብሽ ነው። እና አንዳንድ ሴቶች አላህን ፍሩ፣ ነገ ምን እንሆን አለን በሉ። በብር አትተማመኑ። በብርና በወንድ የምትተማመኑ ከሆነ እናንተ መጨረሻችሁ ያምርኩ። በብርና በወንድ የምትተማመኑ ከሆነ እናንተ መጨረሻችሁ እንደማያምር ወቁት። በራሳችሁ ተማመኑ። በፈጣሪያችሁ ተማመኑ። ዛሬ ተዋራላችሁ። ዛሬ ትናገራላችሁ። ዛሬ ትሰራላችሁ። ነገ ግን ይሄን ሁሉ ማድረግ የማትችሉበት ቦታ ላይ ልደርሱ ትችላላችሁ። ስንት እህቶቻችን በተለያየ በሽታ ተጠቁ። ስንት እህቶቻችን በተለያየ በሽታ በተለያየ በሽታ አረቤት ፈቅተው ፈቅተው መጨረሻ በውጡጡ በእርዳታ ገብተዋል። ስንት ነገር አለ። አትመጻደቁ፣ አትመጻደቁ። ልጄ ትበልጣችኋለች። እያሳየሁሽ አንቺ ጉልቻ ልጄ በጣም ትበልጥሻለች። ንጹሕ ልብ አላት። ንጹሕ አይምሮ አላት። ሰው አትነካ። እኔ ደግሞ ከእሷ ጥሩ ጥሩ ነገር እማራለሁ። ከእንዳንቺ አይነቱ ቆሻሻ ደግሞ መጥፎ መጥፎ ነገር እማራለሁ። ክፉ አታርጉን። ክፋታችሁን እዛው ያዙት። እኛንም ክፋት አታስተምሩ። ለምን ክፋት ለማንም ስለማይበጅ ለማለት እፈልጋለሁ። ዛሬ ካለ ባህሪዬ ነው የመጣሁባችሁ። ለምን? አንዳንድ ሴት አሰዳቢ ሴቶች ስላሉ ነው። እናት መሆን ስለማይችሉ እህት መሆን የማይችሉ ሰዎች ስላሉ ነው። እቀጥላለሁ።